ሞትንም አላይም። ሞትንም አታይም። እኔ ከሚሞቱት አይደለሁም። አትሞትም። አልሞትም። ኦኬ ስንት አመት ትኖራለህ ማለት ነው? መቶ ሰባት አመቴ ላይ እነጠቃለሁ። አትሞትም፣ ትነጠቃለህ እንጂ አትሞትም። እስካሁን ሌላ ነገር አልተነጠቅክም? የሆነ ማለት የተነጠቅከው መሬት፣ የተነጠቅከው ቤት መሆን የለም። ሞባይልን ይነጠቋል። እኔ አ ሞባይል ነጠቁ፣ ደስ ይላል። እኔ በጣም ያዘንኩት ተምሬ ነው። ለዛም ክብ ንገሩት። እኔ ያሸነፈ እኔን ክብ ፓስተር እኔን ክብ፣ እውነት እውነቴን ነው። እኔ አንድ ነገር አሁንም እድል ስጥ ማለት በቃ በጣም ብዙ ህዝብ በመቶ ሺዎች ነው እኔ ጋ የሚገኙት። በዛ ሁሉ ህዝብ በፊት ከምትዋረድ ጌም ይቅርብህ። አንዳንድ ዓለም አቀፍ ንግድ ፍቃድ ያላቸው ሀሜተኞች እንዳወሩት ሊቀርብ ይሻላል። እና ንግድ ፍቃድ የሚከፍሉ ሀሜተኞች አፍ ሁሉ ገብቻለሁ። አሁን ከዚህ በኋላ እኔ ኮብልስቶና የሆኑ ማንም ሰው እኔን ማማት አይችልም። ዓለም አቀፍ ሀሜተኞች አፍ ገብቼ በእነሱ ነው ከአሁን በኋላ ጨምሬአለሁ፣ ከፍ ብያለው። ለዚሁም አንተን አንድ ከንተ ነው አንተ ፈቃድ አይደለም። እኔ ንግድ ፈቃድ ያላቸው ውስጥ ነው የገባሁት። እኔ ንግድ ፍቃድ የለኝም፣ ግን ቢቀርብ ምክንያቱም በጣም ብዙ ሰው አንበሶቹን እየቀለበ ነው ያለው። ለእኔ የእውነቴ ነው። አንበሶቹ እየተቀለቡ ነው ያሉት። በአውሮፓ፣ በአሜሪካ፣ በካናዳ፣ ኦስትራሊያ፣ አፍሪካ፣ ኢትዮጵያ እያንዳንዱ ሰው አንበሶቹን እየቀለበ ነው ያለው። ይኸው እዚህም እንደምታየው በጣም ብዙ ሰው አሁንም አንተ ቤት እንኳን መጥቼ ይኸው ሁለት ሺህ ምናምን ሰው አለ። ፓስተር ሶፊ ተጽዕኖ ፈጣሪ፣ ፓስተር ሶፊ ግሬት ማን፣ እንወዳሃለን እያሉ ነው። እያየህ እንግዲህ አይን እያየ ስለዚህ፣ ምን ይመስልሃል ቢቀርብህ? እኔ ከምትዋረድ ነው እኮ ለሌላ አይደለም። ፓስተር፣ ችግር የለ። እኔ ምንድን ነው አንዳንድ ጊዜ ምን ይባላል፣ ሰው ህልሙን ማለም ይችላል። ምንም ችግር የለውም። አሁን ፓስተር ሶፊ ከእንቅልፉ ተነስቶ ጠቅላይ ሚኒስተር ሲሆን ሊያይ ይችላል በህልም ማለም ይችላል መብቱ እኮ ነው። ግን እንዳለመው ቤተ መንግስት መግባት አይችልም ነው ትልቁ ነገር። አሁን የቤተ መንግስትና የፈለጋትናቴዎስ አጥር እኩል የሚደፈር ነገር አይደለም። ስለዚህ ፓስተር ሶፊ እንግዲህ ቀዩን መስመር ነክተህ ፈንጂ ወረዳ ገብተህ ከፈለጋትናቴዎስ ጋር እጋጠማለሁ ብለሃል። እንግዲህ ጌታ ይርዳን። ቅዳሜ ማታ ሁለት ሰዓት ላይ ክርስቲያኖች ሁላችሁ ፕሮቴስታንት ቶች ወንድሞችም ጭምር እኔ ቤት እንድትገኙ በዚህ አጋጣሚ በፍቅር ጋብዛችኋለሁ። ያለን እንግዲህ ቤስ ኦፍ ስሪ ነው ማለት ሁለት ጨዋታ ካሸነፍኩት ማለት ምንም ሶስተኛ ራሱ አያስፈልገንም ማለት ነው። ምንም ሶስተኛ ራሱ አያስፈልገንም። ሁለት ጨዋታ ተከታታይ ካሸነፍ ነው ፓስተር ሶፊ ለሶስት ወር ያክል ከቲክታክ አለም ይጠፋል። ለሶስት ወር ያክል እንዲህ አይነቱን ሽንፈት የሚቋቋሙ አይመስለኝም። በነገራችን ላይ እውነት ልንገር በጣም ብዙ ሰው ሲጠብቀው የነበረ አንድ ወር ከምናምን ወር ከአስራ አምስት ቀን አካባቢ የቆየ ቀጠሮ ነው። በጣም ብዙ ብዙ ሰዎች ለአንተ መማሪያ እንዲሆን አንድ ልጅ አለ ስሙ ጠፋብኝ ከኔ ጋር ተጫውቶ ነበረ ጌም እኔ ብዙ አልይዘውም እና እሱን ስንት ለስንት እንደተሸነፈ መጠየቅ መረጃ ጠይቅ እና ከዛ አንጻር አሁንም የምነግርህ ወንድሜ እባካችሁ ቅዱሳን በዚህ ያላችሁላችሁ ኢትዮጵያን፣ ኤርትራን ይቅርብ ግድ የለህም በሉት። ምክንያቱም ከዛ በኋላ ውጤቱ በዚህ በቲክቶክ ታሪክ ተደርጎ የማይታወቅ ነው የሚሆነው። የማይታወቅ ይሁን ወንድሜ። እንደዚህ አሁን ገና ለገና እንደዚህ ተገርመ እንደምታይኝ ውጤቱንም እንዲህ ተገርመ ታያለህ፣ ትሰማለህ እንቷል እኔ አንድ ነገር ልንገር፣ ባይሆን በዚሁ አጋጣሚ ተዘጋጅበት። ሁላችሁም ሁላችሁ በደንብ አርጋችሁ አዳምጡኝ። ቅዳሜ ማታ ሁለት ሰዓት እኔ ቀደም ብሎ ጀለስ፣ ቀደም ብሎ ነው የሚገባው። ወንድማችን አንድ ሰዓት ተኩል ሊገባ ይችላል። በደንብ ኮፒ ሊንክ በደንብ ታብታብ ለማስደረግ ለማንኛውም፣ ያለን ላይቭ ሁለት ሰዓት ላይ ነው ጌሙ የምንጫወተው እና እስካሁን በቀጠሮ ጌም ታሪክ ቅጣት የለም፣ ቅጣት የለም። የኔና የፓስተር ሶፊ ግን የቀጠሮ ጌም ቅጣት ይኖረዋል። ቅጣት ይኖረዋል። ቅጣት ይኖረዋል። ያም ደግሞ ምንድን የምናደርገው ፓስተር ሶፊ በእርግጠኝነት እናሸንፈዋለን። ይህንን በእውነት የደስ ደስ ያለው ሰበርኩ ሰበርኩ ከአፍ ላይ ሰበርኩ። መቼም አልሸነፍም እኔ ይህንን የደስ ደስ ያለው ወንድማችንን። ስማ ቆይ፣ ያን ጊዜ ልንገላቸው ፓስተር ፓስተር ሶፊ በእርግጠኝነት ይሸነፋል። ይሄ ነው ነው በቁም ነገር አሪ ሳይሆን ኖ መፍራት አይደለም፣ በእርግጠኝነት ይሸነፋል። በእርግጠኝነት ፓስተር ሶፊ ከተሸነፈ በኋላ የምናደርገው እናደርገው ምንድነው ቀደም ባርጋቹ አዳምጡ ይተወዳጆች የምናደርገው ምንድነው መቄዶኒያ ላሉ ወይ መቄዶኒያ ወይ ደግሞ እማማ ዝናሽ ከሁለት አንዱ ቦታ መርጠን ለ አምስት መቶ ድረስ የሚጠጉ አቅመ ደካሞችን አረጋውያንን ያው ዝክር ያበላልናል ማለት ነው። ወንድማችን ፓስተር ሶፊ ቤት ያለውን ያን ብርቱካናማ ነጠላህን ታደርግና ከተሸነፍክ፣ ወይ እማማ ዝናሽ ወይ መቄዶንያ ወይ ጌርጌ ሲሆን አንዱም ቦታ መርጠን እዛ ሄደ አቅመ ደካሞችን ታበላለ አቃለቅ አቅመ በራስ ገንዘብ በራስ ወጪ ምግብ እንትን ከዛ በኋላ አቅመ ደከሞችን ታበል። እኔ በእርግጠኝነት ስለምትሸነፍ ማለት ነው። ሶፊ ቢቻል ነጠላውን እስከዛ ድረስ በደንብ አስቋጨው፣ ያልተቋጨ አንድ ቦታ ስላየው ማለት እና ፓሰሪ በደም ተዘጋጅ። ሁለ ለመናገር እንኳን ተሸንፌ ሳልሸነፍም ይሄ በጎ ምግባር ነው፣ ማድረግም ያለብኝ ትክክለኛ ነገር ነው። ግን ምንድነው አንድ ነገር ነግር ወንድማችን ዲያቆን ፈለገ ማድረግ መቻል ያለብህ ተዘጋጅ። እኔ ደግሞ ምቀጣህ የተለየ ቅጣት ነው ምቀጣህ። አሁን አንተ ያልከው አይነት ቅጣት አይነት ቅጣት ነው የምንቀጣጠው። አዎ ገባኝ። እንደሱ አይነት ነው ግን እኔ ደግሞ መመራህ ሌላ ቦታ ነው እንድትቀጣ ማድረግ ምንድን ነው የእኔ ደግሞ አንተ ሀዋሳ መቶ ህፃናትን የምታበላ ሴት አለች እዚሁ አዲስ አበባ ውስጥ አልክ። አንተን ሐዋሳ ነው ማስኬድ ኮንትራት ሀይገርባስን ተከራይተ መቼ የፈለገ ሁለተኛው ግዛት ማለት ነው። ሐዋሳ ማለት በቁም ነገር ሐዋሳ ላይ ያሉ ኦርቶዶክሳውያን፣ በቁም ነገር ነው የምልህ ፓስተር፣ በጣም ብዙ ሰው እንግዳ፣ ሰሞኑን ነው ሐዋሳ። አዎ ኦርቶዶክስ ሐዋሳ ላይ ሐዋሳ ገብርኤል። የሙሉ ወንጌል ነው የመካነ እየሱስ ቸርች ነው፣ ግን የቱ አለ እኔ አላውቅም። እኔ አይቼ አላውቅም። ጎግል የፈለግ። በዚህ ፓስተርዬ፣ የሙሉ ወንጌል ነው የመካነ እየሱስ ወይስ የቃለ ሕይወት ነው ወይስ የተልእኮ ለትውልድ ምናምን የነሱ ቸርች ነው። የትኛው ቸርች እንደሆነ እስኪ ንገረን። ታው ሐዋሳኛ ግዛታችን ነው ፓስተር። ምንም ችግር የለውም። እኔ ሃይገር ምናምን እኔ ፓስተርዬ በአንተው ባንተ በራስ መኪና ነው አስፈላጊ የሆነውን ክፍያ እንመድብልህና በአንተ በራስ መኪና ነው ከሄድኩም ሄዱ በነገራችን ብሸነፍም ፓስተር ከአንተ ጋር ሆነን እዛ ሄደን በቁም ነገር ይቺን ሴት እንረዳታለን፣ ሰፖርት እናረጋታለን። ሄደን መጡ። ስንት ህጻናት ናቸው? መቶ ህፃናት ናቸው ነው ያልከው? መቶ ህጻናት ናቸው ልጆቹ። እሷ ጋር አይደለም የሚኖሩት። እዚሁ ቪዲዮ ለቀላችኋለሁ። ኦርቶዶክሳውያን አሉ፣ ውስጥ ሙስሊሞች አሉ፣ ኦርቶዶክሶች ሐዋርያት ነው ምናምን የሚባሉ አሉ። ከተለያየ ቤተ እምነት ነው ህጻናቶቹ። ግን ቁርሴን ለታናሽ የሚል ፕሮግራም ነው ያላቸው። ያ ቁርሴን ለታናሽ የሚባለውን ፕሮግራም ለተከታታይ ሶስት ቀን ሄደን እንመግባለን። ለተከታታይ ሶስት ቀን ሶስት ሁሉም ቀን እንግዲህ ያው ፕሮሚስ ገብተሃል። እኔ አንድ ቀን ነው እንሄዳለን። አይ ምንም ሶስት ቀን። አንድ ቀን ነው የሄደው፣ አንድ ቀን ነው የምሄደው። አንድ ቀን ቀን ሌላ እኔ ነኝ እኮ እኔ ነኝ የምቀጣ፣ እኔ ነኝ የምመርጠው። አንተ ለምን ትመርጣለህ? ማነህ አንተ አንተ እኮ ተሸናፊ ነህ እኮ ሶስት ቅጣት አይቻልም አ ሶስት ቅጣት አይቻልም አንድ ቅጣት ነው የሚቻለው እኔ አሁን አንድ ቀን ያልኩህ እኮ ለአንድ ቀን ምን ሆነህ ነገር ማለት መብትህ ነው አንተ አንድ ቀን አልክ አይደለ እኔ ለሶስት ቀን ሶስት ቀን ጠዋት ጠዋት ቁርስ ታበላለህ በቃ አንተንም ጭምር ነው አሰሪ አንተንም ጭምር ነው ማበላው አደግኩብህ አ ትንሽ አደግኩብህ ትንሽ ደስ ይላል አረ በጣም እንጂ በጣም በዛ ነው እንጂ ምንም ችግር አልነበረውም። ስለዚህ ይቀጣት ነው፣ አትፍራ። አይኖ መሸነፍን እንዳመንከ ረዳሃለሁ። ግን ይሄ በጎ ስራ ስለሆነ ምንም ችግር የለውም፣ ምንም ችግር የለውም። ብትዋል ካፈለ ይሳበርኩ። ስለዚህ እንዲህ አይነቱ ንግግር ካፈለ አይቶ ሸነፈራል። በፍጹም እስቲ ሶስት ቀን ይቀጣም ብትሉ ጻፉልኝ፣ ሶስት ቀን ይቀጣም ብትሉ ጻፉልኝ። እዚህ እማማ ዝናሽን ስለምወዳቸው እማማ ዝናሽ ጋር ነው የምወስድህ እማማ ዝናሽ ጋር ወስጄ ልጁ ፓስተር ነው እላችኋለሁ። ኢማጅን ከዛ በኋላ የሚደርስሽብን ጥቃት አይ እንደምን የወዱኝ ሰምቻለሁ። እሳቸው የወዱኛል፣ ችግር የለው። ስንቀልቅጠው ልቅጣው። እስቲ ዲያቆን ፈለገን ሐዋሳ ላይ እንግዲህ የሐዋሳ ቅዱሳን የኢትዮጵያ ቅዱሳን ኤርትራ ቅዱሳን፣ እንዲሁም ኦርቶዶክሳውያን ሁላችሁ? እንደዚህ መልካም ነገር በማድረግ የምታምኑ በሙሉ ለስንት ቀን ልቅጣው? ስሜራቶ ካሜራ። እኔ ለሶስት ቀን እየነዳው ነው እና ምን ቤልትን ፍተዋ እየተነዳ እኮ ቤልት አድርገ ነው። ባይዘዌ ለንደን ያለት ባይዘዌ፣ አሁን ኢትዮጵያ ውስጥ አይደለሁም። ምን የሚባል ቦታ ያለው? ኬት ወዴት እየነዳህ ነው? አሁን አክቹዋሊ አንተ ምን ታውቃለህ? እዛ አካባቢ ሀና ማርያም ያውቃል። እዚህ አለኝ ቱር ጋይዴ እየነገረኝ ነው። ከማንችስተር ወደ ዲርስ ነው እየሄድን ያለ ነው አሌ መንገዱ። እኔ አንድ ጊዜ እዛ መጥቼ ከሀና ማርያም ወደ ሀይሌ ገርመንት ነድቻ ቃለሁ። እዛው ለንደን፣ እዛው ለንደን አንድ ጊዜ መጥቼ ከሀና ማርያም አካባቢ ወደ ሀይሌ ገርመንት በጣም በጣም እንጆ እያረኩ ነበር ይነዳት አይ ፋሰሪ ለማንኛውም አሁን እዚህ ውስጥ ያላችሁ ሁላችሁም እህቶች፣ ወንድሞች ፓስተር ሶፊ ትሸነፋለህ እያላችሁ ጻፉለት። በደምብ ከሶስት ሺህ ምናምን ጊዜ በላይ ጻፉለት። ሶስት ሺህ ሰዋል ፓስተር ሶፊ ትሸነፋለህ በደማቁ ፕሊስ ሁላችሁም። እማማ ዝናሽ ጋር እንወስደዋለን። ዘጠና ደቂቃው ዘጠና ደቂቃው ቢያወራ አይሻልም ዲያቆን ምክንያቱም እርሶ ወዳጅ እንዳለው ብዙ አለው አይቻለሁ። እኛም ደግሞ በጣም ብዙ ወዳጆች አሉን፣ ኦርቶዶክሳውያን፣ ወንጌል አማኞች በተለያየ ቤተ እምነት ያሉ በጣም ብዙ የወዱን ሰዎች ያየሁበት ከሰሞኑ እንደው ዝም ብዬ እንደ ፕሪማች ነገር ሞክሬ አይቼው፣ አረ እኔ የምቻል ሰው አይደለሁም። እኔ ሰው ሁሉ በሌላ ስልክ እራስን የሰጠው እስኪል ድረስ ነው ከባድ ኬዝ የተፈጠረው፣ ስለዚህ ቢቀርቦት እሱ እንደ እሱ አንተ አሸነፍ ያልክበት ነጥብ። በነገራችን ለእኛ ዝም ብለን ዝም ብለን ገብተን ሰላም እንዴት ናችሁ ብለን ሰላም ብለን እራሱ ስንወጣ ምናገኘው ነገር ፓስተር ፕሊስ፣ በነዚህ ነገር በትንንሽ ነገር ታፈታለ፣ ብልጭልጭ ነገሮች ያታሉ። ምን ያህል ምን ያህል ይኸው፣ ፓስተር ሶፊ ታሸንፋለህ ነው እንዳለ። ይኸው ፓስተር ሶፊ ያሸንፋል ያሸንፋል ይሆን ስንት አንበሳ ነው የቀለብከው አንተ? ራሱ ንገረው ው እንዳለ፣ አይደል አይደል? ዝም ብለህ ፓስተር ሶፊ ሶፊ መቶ ስልሳ ሁለት ሰው እንደዛ እያለ ነበረ እንዳለ፣ ፓስተር ሶፊ ታሸንፋለህ የሚል ነው። አንድ ሶስት ሰዎች ሁለት መቶ ምናምን ገባ ታሸንፋለህ የሚለው አንድ አንዳንዱ አይገባ። ፓስተር ሶፊ ዘ ዊነር የሚለው እኮ ታሸንፋለህ ነው። የአንተ መስሎህ ነው እንግሊዘኛ ሲሆን ረፍ። ፓስተር አሁን ስለ እንግሊዘኛ ፕሊስ ረፍ። የልደት ይበቃኛል። ደግሞ አንተ ምን ትጨመር? እንግሊዘኛ ሲሆን የአንተ አይሆንም የእኔ ነው። እሺ ያው እና ይኸው። ተንክ ዩ ተንክ ዩ ቨሪ ማች። ሐዋሳዎች ተዘጋጁ። ሐዋሳ ላይ ይዤው ልመጣ ነው። ሐዋሳዎች በሀይገር ባሱ ይመጣል። እኔ ከፊት በፊቴ ይከተለኛል። እንግዲህ ሐዋሳዎች ያው እኛ የተባረክነን እንግዲህ በምድር መቶ እጥፍ በሰማይ ደግሞ የዘላለም ሕይወት ያገኘን ሰዎች ነን። ከፊት ቤታችን ይዘን እሱ በሀይገር ብቻ ናቸው ሐዋሳ ላይ ነው ዝግጅቱ። ሐዋሳዎች ብቻ ናቸው መቶ እጥፍ የተባረኩት፣ አላልኩም አሎ። ሐዋሳዎች ብቻ ይባረኩ፣ ችግር የለውም። የእነሱ መባረክ ላይ መባረክ ነው፣ ይሁን ግን ጠብቀኝ ሐዋሳ ላይ ነው ይዤ። እንግዲህ ያንን ቁርሴ ለታናሽ የሚለውን ፕሮግራም እኔ ሄጄ ተባርኬበት መልካም ስራ ማድረግ በጣም መልካም ነው። አክሊሎቻችን ናቸው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም በሚለው በመጽሐፉ መሰረት ይህንን እናደርጋለን። ከዛ ታላላቅ ነገር ነው የሚከናወነው። ስለዚህ አሁን ራሱ ልያየህ ነው አይደል? አንተ ቤት ገብቼ እንኳን እስቲል እኔ ላይ ነው ጊፍት የሚዘንበው። እኔ እገርመኛለሁ ምን እንደሆነ። ከዚህ በኋላ ማንም ሰው ለፓስተር ሶፊ ጊፍት እንደሴጥ እኔ ቤት ሆናችሁ ለፓስተር ሶፊ ጊፍት የምትሰጡ ሰዎች ካላችሁ አውቶማቲካሊ ብሎክ ነው ማደርጋችሁ። ብሎክ ገና በቃ ለመስጠት ስታስቡ ብሎክ ነው ማደርጋችሁ። እንግዲህ ላችሁ አያችሁ አይደል? እንግዲህ ሆልኝ፣ ሪከርድ አርጉልኝ፣ ሪከርድ አርጉልኝ። እያስፈራራ ነው። መቼ ነው ጌሙ? እንግዲህ ሰኔ ሰባት ቅዳሜ ማታ ነው የሚሆነው እኔ ባለሁበት ሀገር በአውሮፓ ደግሞ በዩኬ አካባቢ ሰዓት አቆጣጠር ያው ከምሽቱ ሁለት ሰዓት ማታ ነው የሚሆነው። ሰዓታችን በዙ አንድ ሰዓት ልዩነት ነው ያለን ካለሁበት ከተማ። ቀን አቆጣጠሩ ይለያል፣ ጁን 14 ነው እንግዲህ ይኸው እንዳሰጡ ብሎክ ነው ማረገው ብለን እንዳለ ላይ ዘነበ ኧረ ተባረኩ። ቴንክዩ ከብል ብሎክን እንኳን ሁለት መቶ ሀያ ስድስት ሺህ ኮይን ነው እየሰጡ በጣም ነው የሚገርመው። ወደ ሁለት መቶ ሀያ ስድስት ሺህ እጅግ በጣም ነው የሚገርመው እና ቴንክዩ ሁለት መቶ ሀያ ስድስት ሺህ ነው የሚለው። እሺ ስለዚህ እንግዲህ ቅዳሜ ዕለት ጁን አስራ አራት በውጭ የምትገኙ ጁን አስራ አራት በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ወደ እናንተ ሰዓት ቀይራችሁ ሰዓቱን ትንበሉት። ግን ማንም ሰው እንዳይቀር በዛን ዕለት በጣም ድንቅ የሆነ ጊዜ ነው የሚኖረን። እንግዲህ ወንድማችን ወንድማችን አልኩኝ ሶሪ፣ ዲያቆን ፈለገ አትናቴዎስ ከእሱ ጋር እንግዲህ የሚኖረን የቀጠሮ ጌም የሚከናወን ይሆናል ማለት ነው። ስለዚህ ማንም ሰው እንዳይቀር። ያው እኔ ጋር ብዙ ማስታወቂያ የማይፈልግም ሁሉም ወዳጆቼ በሙሉ ይገኛሉ። እንዳይደነግጡ ማለት እኛ ጋር ባለው ሪቫይቫል ማለት ምንድነው መሰለህ እኔ ጋር በጣም በቂ ልክ እንደ የራሻ ያክል አቅም ያለው ሰራዊት ነው ያለው እኛ ጋር። እና አንተ ጋር ያሉ ሰዎች እንዳይደናገጡ ማለት አንተ ጋር ያሉ ሰዎች በአፍሪካ ኢኮኖሚ ነው ከኛ ጋር የሚጋጠሙት እኛ ደግሞ በራሽያ የሚሉ እንግዲህ ፓወር ነው የምንጋጠመው። እንዳይደረግ እንግዲህ እነሱ ጋር ካለ ይልቅ እኛ ጋር ያለው ይበልጣል ነው የሚለውና፣ አይ ምን አሁን ምን አለ መሰለህ አሁን እኮ የአቅም ጉዳይ እኮ ነው። በአፍሪካ ኢኮኖሚ ከራሽያ ጋር መጋጠም የማይሆን ነገር ነው። ስለዚህ ቢቻል እንዳይደነግጡ ቀስ ብለ ለሚመጣው ነገር ዝም ብለው ትኩስ ነገር አጠገባቸው አዘጋጅተው ምናምን የአንተን ላይቭ እንዲከታተሉ ንገራቸው። እንግዲህ በዚህ ያላችሁ ኢትዮጵያን ኤርትራን ሁላችሁንም አመሰግናለሁኝ በጣም ያው በሰኔ ሰባት በሚኖረን ፕሮግራም ላይ በዛ ላይ ጥሩ በጨዋነት የተሞላ ፕሮግራም ይኖረናል ያው ቅጣቱ እንዳያችሁት መልካም ነገር ወደ ማድረግ ነው የምንሄደው እሱን አዋሳ ነው የምወስደው አዋሳ ነው የምወስደው አዋሳ ድረስ ይሄዳል ያው በዚሁም አጋጣሚ አላስፈላጊ ሆነ

ከዛ ያንን ሙሉ ፕሮግራሙን በዩትዩብ ቻናል ላይ ይዤላችሁ የምቀርብ ይሆናል። ክሮዌን ይዤ ነው የሚሄደው። እንዴት አድርጎ ምን እንደሚያደርግ በሙሉ አሳያችኋለሁ። ዲቫይን ሾው ላይ በዩትዩብ ቻናል ይተላለፋል። ስለዚህ ውሏችን እንዴት እንደሚሆን የዛን ቀን እናያለን። ስለዚህ ሰኔ ሰባት ግን እንዘጋጅ። የተቀለቡ አንበሶችም የሚፈቱበት ቀን የታሰሩ ናቸው። እናንተ የታሰሩ ናቸው አስረን የቀለብ ናቸው ስንትነው ሚ ወንድማችን ፓስተር ሶፊ ፈለገ አትናቴዎስ ይችላል። በል ሶስት ጊዜ ፕሊስ ፈለገ ወንድማችን ቶሽ ዲያቆን ፈለገ አትናቴዎስ መሸነፍ ይችላል ዲያቆን ፈለገ አትናቴዎስ መሸነፍ ይችልበታል። ዲያቆን ፈለገ አትናቴዎስ መሸነፍ በጣም ይችልበታል። ብዙ ሰዎች አይቻሉ ቀድመው ፎክረው ሸልለው በጣም አንገታቸውን ሲደፉ ፓስተር፣ አንተን እንግዲህ ከነዛ ወገን ባላይ ደስ ይለኝ ነበረ። ይለየዋል፣ የዘጠና ደቂቃው ይለየዋል። እኔ አርብ በጣም ከባድ የሆነ የቤተክርስቲያን ተልእኮ አለብኝ የኦርቶዶክስ የመልካም ወጣት መርሃ ግብር እና እዛ ላይ ጋብዣ ያለው እንድትገኝ ከዛ መልስ ቅዳሜ ማታ ሶስት ማን ሁለት ሰዓት ላይ ነው። ለካ ማታ ሁለት ሰዓት ላይ እኔ ምንም ነገር በቃ ምንም ነገር ነው የማልልህ፣ ግን መሸነፍ ምን እንደሚመስል ግን አሳያለሁ። ፓስተርዬ መሸነፍ ምን እንደሚመስል ነው የማሳየህ። አጠገብህ ፎጣና ውሃ አዘጋጅ። ምን ያደርግልኛል?

ማታ ሁለት ሰዓት በኢትዮጵያ ሰዓት አቆጣጠር ሁለት ሰዓት እንዲሁም በነጮቹ ጁን 14 ቅዳሜ ቀን እንገናኝ። መልካም ጊዜ ጌታ ቁጥሩን ስታች የኔ ተወዳጆች፣ ያው ቅዳሜ ማታ ሁለት ሰዓት ጁን 14 በነጮቹ ቅዳሜ ማታ ሁለት ሰዓት ማንም ሰው እንዳይቀር። ማንም ሰው ማንም ሰው እማማ ዝናሽ ጋር ወስጄ ንሳ እንዲገባ ካላረኩት ቀጣልለን ጋእእ ጋ የኔ ተወዳጆች ሁላችሁንም ወዳችኋለሁ፣ እና ደግሞ አዲስ የለቀኩት ቪዲዮ አለ። ያነ ቪዲዮ እየገባችሁላችሁ በደንብ ሼርና ሪፖርት አርጉት። አርብ ማታ ሶስት ሰዓት፣ ማንም ሰው እንዳይቀር። እሺ፣ ማንም ሰው እንዳይቀር። ወዳችኋለሁ።